ሰላም ጤና ይስጥልኝ የተከበራችሁና እየተወደዳችሁ ባለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንዋላችሁ፣ አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ የደረሳችሁ እያል። የጥቅምት 8 ቀን 2018 ዓ.ም ምረት የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያል የሰዓቱን ዜናዎችን ርዕሶቹን አስቀድመን እናስተዋውቃችኋለን። ይህ አፋ ባስ ምኒልክ እዝ የተቀናጀ ተጋድሎ ዛሬም በድል ቀጥሎ ውሏል። በሰሜን ወሎ ዞን ሐብሩ ወረዳ ውርጌሳ ላይ የብልጽግና ሰራዊት ከፍተኛ ጉዳት ያስተናገደ ሲሆን ከተማዋንም ለፋኖ ለፋኑ አስረክቦ ወጥቷል። ዜናችን በዝርዝር ያስደምጣችኋል። ጋይንትና ጎጃም ላይ የአማራ ፋኖ ዝባ ድርጅትና የአማራ ፋኖ ብሔራዊ ኃይል ታጋዮች የድል ዜናዎችን አሰምተውናል። በሁለቱ ቀጠናዎች የተገኙ ድሎች ምን ይመስላሉ የሚለውን ዜናችን በዝርዝር ይዞታል፣ ትሰሙታላችሁ። ቆቦ ዛሬም ከባድ ተጋድሎ ተደርጓል። የዜና እስከጠናከረ ሰዓት ድረስም ትንቅንቁ በርትቶ እየተካሄደ ውሏል። በሰማይ ጥፍቶ ጠፊ ድሮን በምድር ጀነራል መድፍ ያለ እረፍት የሚያስወነጭፉትን የሰዓት አረዶ የፋኖ ብርቱ ክንድ እየመከተ ብልጽግናውን ከባድ ሰዋዊና ቁሳዊ ኪሳራ አድርሶበታል። በዜናችን የሚደመጥ ሌላኛው ተጋድሎ መረጃችን ነው። የብልጽግናው ሊቀመንበር የተረበሹበትን ዜና ከሱዳን ሰምተዋል። የሱዳኑ መርዶ ምንድን ነው? በዚህ የብልጽግናው ሊቀመንበር ለምን ሊረበሹ ቻሉ? የሚለውን ዜናችን በዝርዝር ይነግራችኋል። የአማራ ህዝብ የሉና ትግል ቁልፍ ነጥብ የሆነው ነው የህዝብ ውይይት በጎጃምና በሸዋ ተካሂዷል። ተስፋ እየታየ ነው የሚለው አርበኛ እስክንድር ነጋ ሸዋ ላይ ያደረገው ህዝባዊ ውይይትና በታሪካይቷ በታሪካዊቷ ደብረ ኤልያስ አፋ ባህ ያደረገው ውይይት በርካታ አነጋጋሪ ነጥቦች ተነስተውባቸዋል። ሰዓቱ ሲደርስ በዝርዝር ትሰሙታላችሁ። እነዚህና ሌሎች የተመረጡ መረጃዎችን አሰባስበን እያሰናዳ ነው። ዜናችን ከዚህ ሰዓት ጀምሮ ለእናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን በመቆየት ዜናዎቻችን እንድትከታተሉ በአክብሮት እየጋበዝን በቀጥታ ወደ ዝርዝር ዘገበው እናመራለን። አፋባ ውርጌሳ ከተማን መልሶ ተቆጣጠረም። የአማራ ፋኖ ብሔራዊ ኃይል አፄ ምኒልክዝ የልጅ ያስኩር ሁለት ክፍለ ጦሮች ዛሬ በማለደው ባደረጉት ተጋድሎ ውርጌሳ ከተማን መልሰው መቆጣጠር ችለዋል። በተጋድሎም ከ35 በላይ የብልጽግና ሰራዊት ከጥቅም ውጭ መሆኑን የደረሰን መረጃ ያመላክታል። የልጅ ያስኩር አባል የሆኑት ራምቦ እና ራሳሌ ክፍለ ጦሮች የተወሰኑ አህዶቻቸው ተጋድሎን ያደረጉ ሲሆን ከሳምንት በፊት በዘመቻ አድማዴ ነጻ ወተዋት የነበረችውን ውርጌሳ ከተማን ለስትራቴጂካዊ ዓላማ ለቀዋል መውጣታቸው ይታወሳል። ዛሬ በተደረገ የተጠና ፈጣን ኦፕሬሽን ከተማዋን መልሰው የተቆጣጠሩት ያፋ አባ አጼ ምኒልክ ልጅያ ስኩር አባላትም አባላት የብልጽግናው ስራዊት የሚመካባቸውን ጠንካራ ምሽጎች በመስበር መሆኑን መረብ ሚዲያ ዘግቧል። ተጋለው የተገኘው ሁለት ሰዓት ባልሞላ ኦፕሬሽን ሲሆን ሀያ የብልጽግና ስራዊት እርምጃ ተወስዶባቸዋል። አስራ አምስቱ ደግሞ እጃቸውን ለፋኑ በመስጠት ህይወታቸውንም ያተረፉ መሆኑን ከዙ ቃል አቀባይ ክፍል የደረሰን መረጃ ያመላክታል። በተጋድለው እርምጃ የተወሰደባቸውም የብልጽግናው ሰራዊት አባላት የአካባቢውን ማህበረሰብ በማስተባበር ግባተ መሬታቸው የተፈጸመ ሲሆን እጃቸውን የሰጡም 15 የብልጽግና ሰራዊት አባላት ደግሞ በጥሩ ሁኔታ ላይ እንደሚገኙ የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ አስታውቋል። ይህ በእንዲህ እንዳለ በዚሁ የአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ ብርቱ ተጋድሎ እያደረገ ያለው የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በርካታም የብልጽግናውን ሰራዊት እርምጃ ወስዶበታል። በዚህ ተጋድሎ የብልጽግናው አገዛዝ ከሃያ በላይ አጠፍቶ ጠፊ ድሮኖችና አራት ጀነራል መድፍ ተጠቅሞ ውጊያውን ለማካሄድ ቢሞክርም የፋኖ ንምት መቋቋም ገዥ መሬቶችን ማስለቀቅ አልቻልም። ከፍተኛ ውጊያ የተካሄደበትና ሦስት ሶስት ቀኑን የያዘውም የራያ ቆቦው ትንቅንቅ ዛሬም እንደቀጠለ ሲሆን የብልጽግናው አየር ኃይል በተደጋጋሚ የጣለው የድሮን ጥቃት ከሰላሳ ብሬ በሬ ንጹሓን መግደሉን የጣና ቴሌቪዥን ምንጮች አረጋግጠዋል። በዚህ ተጋድሎ ሶስት የፋኑ አባላትም ለአማራ ህዝብ የህልውና ዋስትና ሲሉ የህይወት መስዋዕትነት ከፍለዋል። በቀጥነው እየተደረገ ያለው ትንቅንቅ ዛሬም ቀጥሎ የዋለ ሲሆን በርካታ የብልጽግናው እግረኛ ሰራዊት ለፋኖ እጁን መስጠቱን ቃል አቀባይ ክፍሉም አስታውቋል። የታላቁ አርበኛ ልጅ ታላቅ ድል ፈጸመም። ለአማራ ህዝብ ሁለንተናዊ ክብር ሲል ለረጅም ዘመናት የታገለው አርበኛ ክንዳልም ደሴ የተሰዋ በኋላ በእሱ ግር እየተተካው የአብራቁ ክፋይ አርበኛ አንደበት ክንዳልም የብልጽግናው ሠራዊት በደፈጣ ጥቃት ከፍተኛ ኪሳራ አድርሶበታል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ሁለት መቶ ስድስተኛ ከፍ ያለው ደሴ ኩር አንበሳው ጋይንት ክፍለ ጦር ታጋይ የሆነው አርበኛ አንደበት በት ክንዳልም ጨጮ ብርጌድን እየመራ ታላቅ ድል ተቀዳጅቷል። የብልጽግናው ሠራዊት ከባድ ኪሳራ ያደረሰበት ትን የደፈጣ ጥቃት መገንጠያ ማዶዬ ከተባለ አካባቢ ላይ በመጣል መኪናው ላይ የነበሩትን በሙሉ ሙትና ቁስለኛ ማድረግ መቻሉን የደረሰን መረጃ ያመላክታል። የብርጭነው ስራየት ከስማዳ ሬሽን ጭም ወደ ጋይንት ሲጓዝ በነበረበት ሰዓት ነው ጥቃቱም የደረሰበትም። በደፈጣ ጥቃቱ በርካቶች ወዲያውኑ ህይወታቸው ሲያልፍ፣ ጉዳት ደርሶባቸው ንፋስ መጫም ሆስፒታል ከገቡት መካከልም የስማዳ ወረዳ ፖሊስ አዛዡ ኢንስፔክተር ጌቴ ይገኝበታል። ሆኖም ኢንስፔክተር ጌቴ ህክምና እየተደረገላቸው እያለም ሕይወታቸው ማለፉም ታውቋል። በውጊው የተወሰኑ የሚሊሻ አባላት እጃቸውን ለፋኖ በመስጠት ራሳቸውን ያዳኑ ሲሆን ሙሉ ትጥቃቸውንም ለፋኖ አስረክበዋል። የደፈጣ ጥቃቱን የመራው አርበኛ አንደበት ክንዳለም ከድሉ በኋላም በሰጠው አስተያየት፣ ለሁሉም የመንግስት የጸጥታ አካላት፣ ዝምታችሁን የማይረዳ ንግግራችሁን ሊረዳ አይችልም። ንግግራችሁን የማይረዳ ደግሞ አስተሳሰባችሁን ሊረዳ ለመቻሉን ተረድታችሁም ራሳችሁን እንድታድኑ አሁንም የፋኑን ጥሪ እንድትቀበሉ ሲል ጥሪ አቅርቧል። አርበኛ አንደበት ክንዳለም አክሎም እኔ በጣም ታማኝ በወንኩበት ቦታም በእውነት መንገድ የሚከፈል መስዋዕትነት እየከፈልኩ መሆኑን ታሪክ ይመሰክራል። ነገም እንደ ዛሬው ይቀጥላል። በዚህ መንገድ ብዙዎቹም ከጎናችሁ ተሰናብተዋል፣ እና ቀሪዎቹ ሳልተሰናበቱ የጥላት መጠቀሚያና ስልጣን ማራዘሚያ ከመሆኑ ወጥታችሁ ወገናችሁን እንድትታደጉ ብለዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስዝ የጓጉሳ ብሪጌድና የቡያ ገረመው ሻለቃ የጋራ ግዳጅ በመፈጸም ግምጃ ቤት ከተማን ተቆጣጥረዋል። አፋአባሀ አጼ ቴዎድሮስዝ ራስ ቢትወደድ መንገሻ አቲከም አምስተኛ ክፍለ ጦር የጓጉሳ ብሪጌድ ግምጃ ቤትን ከቡያ ገረመው ሻለቃ ጋር በፈጸሙት የጋራ ግዳጅ የተቆጣጠሩ ሲሆን የብልጽግናው ጥምር ጦር አባላትም የሆኑትን አድማ ብተና ሚሊሻም፣ ፖሊስና የመከላከያ አባላት ላይ ፈጣን እርምጃ ወስዶባቸዋል። በርካታም የጥምር ጦር አባላትን ሞትና ቁስለኛ ካደረጉ በኋላም ግምጃ ቤት ከተማ ሙሉ በሙሉ የተቆጣጠሩት የፋኖ ኃይሎች የብልጽግናው ጥምር አባላት ሲጠቀሙበት የነበረውን ፓትሮል መኪና ጨምሮ የዝናብ ልብሶች፣ ፓወር ባንኮች በእጃቸው ማስገባ ችለዋል። የአማራ ሕዝብ የሉና ትግል በተለያዩ ግንባሮች ተጠናክሮ የቀጠለ ሲሆን በዛሬው ዕለትም በርካታ ግንባሮች ከፍተኛ ትንቅንቅ እየተካሄደባቸው ይገኛል። የግንባሮቹን ዝርዝር የተጋሉ መረጃዎችን በምሽት ዜናችን ይዘን የምንመለስ ይሆናል በሜካናይዝድ የታገዘው የቆቦ ውጊያም የራያ ቆቦው ትንቅንቅ በሜካናይዝድና በድሮን ታጅቦ ለሶስተኛ ቀን ቀጥሎ ውሏል። ካህናትና ህጻናትን ጨምሮ በድሮን ጥቃት የሞቱበት የቆቦው ተጋድሎ የብልጽግናው አገዛዝ እስከመቼውም ጊዜ በላይ ኃይሉን አማጦ እየተጠቀመ ነው ሲሉ የአይን እማኞቹ ተናግረዋል። የጣና ቴሌቪዥን የመረጃ ምንጮች ለዝግጅት ክፍላችን ከስፍራው በላኩት መረጃም እንደገለጹት ተኩለሽን ጨምሮ በቅሎ ማነቂያና ሙጃን መልሶ ለመያዝ ሙከራ ያደረገው የብልጽግናው ሠራዊት በፋኖ እየተደረገበት የሚያስፈልጉበት የጸረ ማጥቃት አጸፋ ምት በርካታ ኃይሉን እንዲያጣርጉታል ከአቅሙ በላይ ሲሆንበት በድሮና በሌሎች ሜካናይዝድ የታጀበ ጦርነት እያካሄደ ነው ብለዋል። ይህ ዜና እስከጠናከረበት እኩለ ቀን ድረስም ከሀያ ጊዜ በላይ የአጥፍቶ ጠፊ ድሮን ጥቃት መፈጸሙ ታውቋል። የመረጃ ምንጮቹ አክለውም ከአጥፍቶ ጠፊዎቹ ድሮኖች ተከታታይ ጥቃት በተጨማሪም አራት ጄኔራል መድፍና ከስምንት በላይ ዙ ሃያ ሶስት በውጊያው መሳተፋቸውን ለጣና ቴሌቪዥን አረጋግጠዋል። ውጊያው የተካሄደው በቆቦ ዙሪያ አመያ፣ አጠበለስ እና አዋሪ የሚባሉ አካባቢዎች እንደሆነም የገለጹት የመረጃ ምንጮቹም በዚህ አካባቢ ከፍተኛ የሆነ የድሮና የመድፍ ድብደባ መፈጸሙን ተከትሎ በርካታ ንጹሐን ለከፍተኛ ጉዳት ተጋልጠዋል ተብሏል። እንደ ዓይን እማኞቹ ምስክርነት የተረጋገጠም 24 አርሶ አደሮች በጀኔራል መድፍ ድብደባው ሕይወታቸውን አጥተዋል። በፋኖ በኩል በደረሰበት ጸረ ማጥቃት ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ያስተናገደው የብልጽግናው ሠራዊት በዘፈቀደ ተኩስ የገደላቸውን ንጹሐን ብዛት ከዚህም የሚበልጥ እንደሚሆን ምንጮቻችን አረጋግጠዋል። እስካሁን በተደረገው ማጣራት ከሶስት የፋኑ አባላት በተጨማሪም ቀደም ሲል የተገለጸው አርሶ አደሮችና ቤታቸው ውስጥ የነበሩ ስድስት የአንድ ቤተሰብ አባላትም ተገለዋል። በትላንትናው እለት ብቻ ከሀያ ጊዜ በላይ የድሮን ጥቃት ቢደርስም አንደኛውም ግቡን ያልመታለት የብልጽግናው አየር ኃይል በሶስት ቦታዎች ላይ በፈጸመው ተከታታይ የድሮን ጥቃት ግን ቀደም ሲል የተገለጹትን ንጹሐን ገለዋል። በዚህም አረፋ ጊዮርጊስ በሚባል ደብር ጸበል ቦታ ላይ የድሮን ጥቃት መፈጸሙን የገለጹት ዓይን እማኞቹም በዚህ የጸበል ቦታ በተፈጸመ የድሮ ጥቃት አራት ሰዎች እንደተገደሉ ገልጸዋል። ከሟቾቹ መካከል ካህናትም እንደሚገኙበት ተገልጸዋል። ቀሪዎቹ በድሮን ጥቃት የተሰዉት ለጸበል ወደ ስፍራው አቅንተው የነበሩ ሰዎች መሆናቸው ታውቋል። ይህም ቀደም ሲል ከተጠቀሱት ሰላሳ ንጹሐን በተጨማሪ መሆኑም ነው። በዘመቻ አደማሊ በርካታ ከተሞችን የተቆጣጠረው የአማራፋኖ ብሔራዊ ኃይል አጼ ሚኒልክ ዝ ህዝባዊ ውይይቶችን እያደረገና ከተሞችን እያስተዳደረ ሲሆን የብልጽግናው አገዛዝ በበኩሉ ከእጁ የወጡትን ከተሞች መልሶ ለመቆጣጠር የሞሽረት እያደረገ ቢሆንም በፋኖ ብርቱ ክንድ እየተመከተ ይገኛል። የጣና ቴሌቪዥን ወታደራዊ ምንጮች አክለውም የብልጽግናው ወታደራዊ መኮንኖች በራያ ዙሪያ በርካታ ፈተናዎች እየገጠሙን ስለሆነም ኃይል ይጨመርልን ማለታቸውን ገልጸው ራያን ለማጣ በዋት ታጣቂዎች ተከታታይ ትንኮሳ እየደርሰባቸው መሆኑንም መስመራዊ መኮንኖቹ በሪፖርታቸው አካተዋል። ከሰሞኑ ባለማጣ ከተማና ዋጃ ገቢያ ላይ በብልጽግናው መከላከያና በዋት ታጣቂዎች መካከል በተፈጠረ ግጭት ከሁለቱም ኃይሎች በርካታ ታጣቂዎች ሙትና ቁስለኛ መሆናቸውንም መዘገባችን

ከሱዳን የተሰማው ከባድ መረጃም የሱዳን ጉዳይ እንቆቅልሽ የበዛበትና የውክልና ጦርነት የሚካሄድበት ሰፊ ሜዳ ሆኗል። ከ12 ዓመታት በፊት የአፍሪካ ትልቋ የቆዳ ስፋት ያላት ሀገር ትባል የነበረችዋ ሱዳን ዛሬ ከ3 ለመከፈል ጫፍ ላይ ደርሳለች። የነ ዶክተር ጆን ጋራንግ ታጣቂ ቡድን የደቡብ ክፍልን ቆርሱም ከወሰደ በኋላ የቻድ ወጣቶችን ለውትድርና የሚመለምሉት ከበርቴው የወርቅ ነጋዴው ጀራል አምዳን ዳጋሎ ደግሞ የምዕራብን ሱዳን ክፍል ቆርሰው ለመውሰድ ጣጣቸውን ጨርሰዋል። እኒህ ከበርቴና መልከ መልካም ጀነራል ግመል እየነዱ የጀመሩትን የኮንትሮባንድ ንግድ ቆይተው ራሷን ግመሏን በኮንትሮባንድ እየሸጡ የደረኪሳቸውን በገንዘብ ማሳበት ጀመሩ። ትንሽ ቆይተው ደግሞ የጦር መሳሪያና ወርቅንም እየሸጡ ከደረኪሳቸው አልፎ የዱባይ ባንኮችንም የሚያጨናንቅ የገንዘብ አቅም ፈጠሩ። እኒህ ሰው በዚህ ሀብታቸው የተነሳም ከትንሽ ሀገር ዩናይትድ አረብ እምሬቶች ንጉሳውያን ቤተሰቦች ጋር የጠበቀ ቁርኝት እንዲፈጥሩ አስቻላቸውም። ጀነራሉ የሀገራቸውን ወርቅ እየሸጡ ከንጉሳያን ቤተሰቦች ጋር ግንኙነት ሲፈጥሩ ወዲህ ደግሞ የሀገራቸውን አንጡር ሀብት እየሸጡ ከነዚሁ ንጉሳያን ቤተሰቦች ጋር ግንኙነት የፈጠሩ ሌላ የምስራቅ አፍሪካ ሀገር መሪ አሉ። እኒህ ሰው ደግሞ የብልጽግናው ሊቀመንበር ናቸው። የብልጽግናው ሊቀመንበርና የምዕራቡ ሱዳን ኮንትሮባንዲስቶች ያጣምራቸው የመሬት ሱ ቤተ መንግስት ካርቱም ላይ የተነሳውን የአልቡርሃንና የዳጋሎን ጠብ ወደ ላቀ ደረጃ ከፍ እንዲል አድርጎታል። አልቡርሃን ቤተ መንግስታቸውና ዋና ከተማቸውን ካርቱምን ለቀው ኒያላ ላይ ሲወሸቁ ኮንትሮባንዲስቱ ዳጋሎ በበኩላቸው ዳርፉር ቀጠና አልፋሽር ላይ ተቀምጠው የራሳቸውን መንግስት እያዋቀሩ ይገኛሉ። ዳጋሎ ከቀናት በፊት ባደረጉት ቃለ ምልልስ ግብፅም ኢትዮጵያም ወዳጃችን ናቸው ሲሉ የተናገሩ ሲሆን በተለይም የብልጽግናው ሊቀመንበርና መንበርን አስመልክቶ በሰጡት አስተያየት የወደቀች ሀገር አንስተው ዋና ከተማቸውን አዲስ አበባን ዱባይ ያስመስለዋታል በማለት ውዳሴ ለግሰዋቸዋል። ዳጋሎ ለብልጽግናው ሊቀመንበር ውዳሴ የሰጡበት ምክንያት ግልጽ ነው። የአልቡርሃን መንግስት ሲዋጉ ከምሬትስ ንጉሳያን ጋር በመሆን ድጋፍ ስላደረጉላቸው ነው። በብልጽግናው ሊቀመንበር ከፍተኛ ሸብጥ የደረሰበት የአልቡርሃን መንግስት በበኩሉ የትኛውም ትጥቅ ያነሳ ኃይል በአብይ መንግስት ላይ የሚተኩስ ከሆነ ማንኛውም ድጋፍ ላደረግለት ዝግጁ ነ ማለቱን ተሰምቷል። ይህን የተናገሩት የአልቡርሃን የቅርብ ሰው የሆኑት ዋና የጦሩ አዛዥ መሆናቸው ደግሞ የጉዳዩን ክብደት ከፍ እንዲል አድርጎታል። የሱዳን መንግስት ያልተቋረጠ ድጋፍ አድ ያደርጋለሁ ሲል የገለጸው ለፋኑ ነው? ወይስ አስቀድሞም ቢሆን ከአማራ ይልቅ ሱዳን ይቀርቡና ለሚለው ለህዋት ነው የሚለው ግን አልታወቀም። እንደ ፖለቲካ ተንታኞቹ አስተያየት ከሆነም የሱዳን መንግስት ያልተቋረጠ ድጋፍ ሊያደርግ የሚችለው የጉምዛ አማጺ ለዋትና ለቅማንት አማጺ ታጣቂ ኃይል ሊሆን እንደሚችል ግምታቸውን ያስቀምጣሉ ተንታኞቹ። ለዚህ ግምት የዳረጋቸው ደግሞ የአማራ አርሶ አደር በሱዳን ጦር የደረሰበት ጉዳት ከፍተኛ ነው። ሱዳኖችም ያደረሱትን ግፍ ስለሚያውቁ አማራው ይበቀልና የሚል ስጋት አላቸው። በዚህ የተነሳም ለፋኖ ድጋፍ ያደርጋሉ ብለን አናስብም በማለት ነው። ተንታኞቹ አክለውም ፋኖም ቢሆን ከሱዳን መንግስት ጋር ግንኙነት ይፈጥራል ብለን አናስብም። ምክንያቱም የአማራን ህዝብ እየወረረ ካለው ዋትና አማራን በመተከል ዞን እየጨፈጨፈ ካለው የጉምዛ አማጽ ጋር ተደምሮ በአንድ ጥላ ስር ይሰለፋል ብለን አናስብም። የቅማንት አማጽ ታጣቂም ቢሆን አላማው ከፋኖም ጋር ፍጹም ተቃራኒ መሆኑ ይታወቃል። የህወሓቱ ወደ ጦርነት መግባት ዋናው ፍላጎቱ ውልቃይት፣ ጠገዴ፣ ሰቲት ሁመራ ዞንና ጠለምትን ይዞ መገንጠል እንጂ የአብይን መንግስት ተዋግቶ ስልጣን መያዝ እንዳልሆነም ይታወቃል። ከዚህ ኃይል ጋርና ይህን ይህንን ኃይል ያልተቋረጠ ድጋፍ ከሚያደርግለት መንግስት ጋር ፋኖ ይሰለፋል ወይም አብሮ ሊሰራ ይችላል ብሎ ማሰብ አይቻልም ይላሉ። የሱዳን መንግስት ለየትኛውም ታታ ማስታቂያ ድጋፉን ቢያደርግም አንድ ሊካድ የማይቻል እውነት አግናለም። ይህ የሱዳን መንግስት ውሳኔ የብልጽግናውን አገዛዝ ክፉኛ አስጨንቆታል። የምናሸንፈው በጋራ ስንመክር ነው። ፋኖ እንመክራለን፣ እንወያያለን፣ እንደራጃለን ጥላትን እርምጃ እንወስድበታለን፣ በሚል መሪ ቃል ተከታታይ የህዝብ ውይይቶችን እያካሄደ ያለው የአማራ ፋኖ በየአቅጣጫው የሚያካሄደውን ህዝባዊ ውይይት አጠናክሮ መቀጠሉ ታወቀ። በአማራ ህዝብ የህሉና ትግል ውስጥ ከህዝብ ጋር የሚደረግ ውይይት ለአሸናፊነት የሚሰጠው አሁንታ ሚናም ከፍተኛ ነው። የህሉና ትግሉ መሪ ፋኖና የትግሉ ባለቤት የሆነው የአማራ ህዝብ የሚያደርጉት ግልጽ ውይይት ደግሞ የትግሉን ጉዞ በድል ለማጠናቀቅ የሚኖረው ሚናም ላቅ ያለ መሆኑን ወታደራዊ ተንታኞቹም ይናገራሉ። በዚሁ መሰረት የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ የቀኝ ጌታ የወፍታዊ ንጉሴ ስድስተኛ ክፍለ ጦር ቀስተ ደመና ብርጌድ ነጻ ባወጣቸው የደብረ ኤልያስ አውራጃ ቀበሌዎችም ከህዝብ ጋር ሰፊ ውይይት አድርጓል። ብርጌዱ በሚያስተዳድረው ደብረ ኤልያስ ወረዳ በሚገኙ ቀበሌዎች ህዝብ ጋር ባደረገው ውይይት አጠናክሮ መቀጠሉን ገልጹም በትላንትናው ዕለትም የጫጎ ቀበሌን ህዝብ ማወያየቱን የብርጌዱ ቃል አቀባይ አርበኛ ዘዳደም ዘሪውን ተናግሯል። ቃል አቀባዩ ስለ ውይይቱ ሲገልጽም በውይይቱም የህልውና ትግሉን የእድገት ደረጃ በተመለከተም የግንዛቤ ፈጠራ ስራ የተሰራ ሲሆን የፋኑና የማህበረሰቡ ግንኙነት ምን እንደሚመስልና የመልካም አስተዳደር ሁኔታዎች እንዴት እንደሚመስሉም ተገምግመዋል። ወደፊትም ህዝቡና አታጋዩ መልካም አስተዳደርን እንዴት አጠናክሮ በቀጠል እንዳለበት አቅጣጫ ተሰጥቷል ብሏል። በተጨማሪም የጎበዝ አለቃዎችን በህዝብ በማስገምገምና መዋቅሩን በመፈተሽ በጫጎ ደረባ ቀበሌም የጎበዝ አለቃ ሹምሽር ሽር መሰራቱንም ቃል አቀባዩም አርበኛ አርብኛ ዘዳለም ዘሪሁን ገልጿል። ያማራ ፋኖ ከህዝብ ጋር የሚያካሄደውን ህዝባዊ ውይይት አጠናክሮ በመቀጠል አፋድ ሸዋ ጠቅላይ ግዛት በትናንትና ዕለት በሸዋ ጠቅላይ ግዛት ይፋት አውራጃም አንጾኪያ ገምዛ ወረዳ መኩይ ከተማ ላይ ከአገር ሽማግሌዎችና የሃይማኖት አባቶች ጋር ውይይት አድርጓል። ይህ በእንዲህ እንዳለ የአማራፋኖ ሕዝባዊ ድርጅት ዋና ሰብሳቢ አርበኛ እስክንድር ነጋ በይፋትና ጥሙጋን አውራጃም የህዝብ ውክልና ካላቸው የክላስተርና የቀበሌ አመራሮች ጋር ባደረገው ውይይት በአማራ ህዝብ የህልውና ትግል አሁን ላይ ተስፋ ተሰንቋል። አሸናፊነታችን በአንድነታችን ላይ ስለሆነ የአንድነታችን ጅማሮ በጥሩ ሁኔታም እየሄደ ነው በማለትም ተናግሯል። አርበኛ እስክንድር ነጋ ተስፋ አሁን ሁላችን የሚያስደስት ነገር እንዳላላት ተስፋችን ሊያስፈልገ ነገር ነው። እንደውም የራሰው የራሰው ነገር ያለ ወደራማ ጠበት የተዋጉ ነበር። እዚህ ሸዋም እንደምታውቁት እዚህ ችግር አለ፣ ግን በጣም የሚያሰበት ቦታ ነበር። በጣም እየተዋጉ ነበር። እዚህ እንኳን በርቷል፣ በጣም ይመስገን። እዛ ግን በጣም ችግር ነበረ። እና በጣም ችግር ያለበት ቦታ ላይ አሁን ከዚህ በኋላ ምንድን ነው የሚሆነው? የቁልቁለት መንገድ ወንድሞች፣ የቁልቁለት መንገድ ስለዚህ ተስፋ የምናየበት ቦታ ላይ ደርሰናል ለማለት ነው። ስለዚህ የፋኖ አንድነት በሚመለከት አሁን በአንድ በኩል ለሙታዎችን መ የታየበት ነው። በሌላ በኩል በጣም በጣም የምንወቀስ ሰዎች ያለንበት አሁን አሁን ግን ከዛ እንወጣበት ቦታ ላይ መድረሳችን ለህዝባችን የሚመጣችሁ። አሁን በጎንደር የተጀመረ ነገር ሸዋ ይሄዳል፣ ወሎም ይሄዳል፣ ጎጃም ይሄዳል። ያለፈው ጊዜ ያለፈው ሁለት ሳምንት ዛሬ ሁለት ሳምንት ፕሮግራም ነበረ። አንድነቱ ችግር አለው፣ በሂደቱ ውስጥ ብዙ ችግሮች አሉ። ዳግም ተገናኝተናል እየተነጋገርን ነው። ብዙ ችግሮች አሉበት፣ ግን አንድ ነገር ካልገባላችሁ አልኳቸው። እዚህ ላይ ምስክሬ ነው

ግለሰብ አቀተኛ ጻድቅ ብሎ የሚለየውን ፈጣሪ ግለሰብ

ግፍ ከሚፈጽሙ አለ ግፍ ከሚፈጽሙ በዚያ ልክ ተጣሪከኛ ጎ በዚህ በጣም እርግጠኛ ነኝ። ያንን አምኜ ነው አንድ ነገር ሰርተን መጣን ስለነበረው ያ ነገር እግዚአብሔር ይመስገን አሁን ተግባራዊ አሁኑ ታይቷል። እና ይሰፋል፣ ነባቸው፣ ይሰፋል። አሁን ተስፋ አለ። ለህዝባችን ብታደርሱ ተስፋ አለ። ክቡራት እና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የተሰናዱት የጣና ቴሌቪዥን ዜናዎች የተከታተላችኋቸው ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገን በዚሁ እንሰናበታለን። ጤና ይስጥልን።